በቅርቡ በብላት የሚገኘው የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለ 43 ተኛ ዙር ያሰለጠናቸውን የካራማራ መሰረታዊ ኮማንዶችን ማስመረቁ የሚታወስ ነው። በዚህ ምርቃት መርሃ ግብር ላይም ከጦር ሄሊኮፕተር የገመድ ዝላይ እናም በፓራሹት ከአየር ላይ በመዝለል ድንገተኛ ጥቃት በጠላት ላይ ማድረስ የሚችሉ የስፔሻል ፎርስ አባላት የአየር ላይ ትርኢትም አካሂደዋል። የስፔሻል ፎርስ አባላቱ የተሰጣቸውን ግዳጅ በመመልኩ እንደሚወጡ ያነጋገርናቸው ሲሆን በማንኛውም መልክዓ ምድር ውስጥ መዋጋት የሚያስችል አቅም ያላቸው ስለመሆኑም ነግረውናል። በአጠቃላይ ዛሬ የምናሳያችው ጠላት አፈና አካሂዶ በነበረበት ቦታ የተቃኘ ቦታ በዋነኛነት ሎኬሽን ተሰጥቶን ሄደን እዛ ቦታ ጠላት ያገተውን ወገን አስለቅቆ መውጣት ነው ማለት ነው የምንሰራው። ስንሰራ በሄሊኮፍተር ከላይ እናርፍና ባለው ፎቅ ላይ አርፈን ከዛ በኋላ በመግባት ጠላትን ደምስሰን ወገንን ይዘን እንወጣለን ማለት ነው። ወገን ይዘን ከወጣን በኋላ ከዛ በኋላ ሚሽኑን ከጨረስን በኋላ ምንም ሳይጎዳ የተጎዳ የተጎዳው ነገር ካለ ወገን ሕክምና በመስጠት የመጀመሪያ ፈርስት ስቴጅ በማድረግ ከዛ በኋላ ይዘን እንንቀሳቀሳለን ማለ። የኢትዮጵያ ስፔሻል ፎርስ ቡድን በተለያዩ ሀገራት እና በተለያዩ ሀገር ውስጥም ሆነ በውጭ የተለያዩ ግዳጆችን እንፈጽማለን። በአብዛኛው ከሀገር ውጭ፣ ሀገር ውስጥ ከጠላት በስተጀርባ ሰርገን በመግባት በሄሊኮፍተር እንደምታዩት በአሁኑ ሁኔታ ባለንበት ሁኔታ ከጠላት በስተጀርባ በሄሊኮፍተር በመዝለል የተለያዩ አፈናዎችንና የተመረጡ ኢላማዎችን ለማጥፋትና የታጋች የታገተ ሰውን ለማስለቀቅ የተለያዩ ስራዎችን እንሰራለን። በስፔሻል ፎርስ ስልጠና ላይ ያገኘናቸው እውቀቶች ያገኘናቸው አቅም በማንኛውም ሁኔታ ሀገራችን ላይ በውስጥም ሆነ በውጭ የሚመጣውን ጠላት በሙሉ ለመደምሰስ የሚያስችል አቅም ይዘናል ብዬ አስባለሁ። ከእነስሙም ልዩ ኃይል ነው ማለት ነው። ልዩ ሚሽል ልዩ ግዳጅ የሚወጣ ኃይል ነው። ሲቀጥል ከእግረኛ ከኮማንዶ አየር ወለድ ብሎ መጨረሻ ስልጠናውን ጨርሶ ከዛ ልዩ ኃይል የሚገባው ማለት ነው። የኃይል ይህ ስልጠና ደግሞ የልዩ ኃይል ስልጠና በጣም ውስብስብ በጣም ብዙ ነገር የሚፈትን ብዙ ነገር ውጣ ውረዶች ያሉት ነው። ይህ ውጣ ውረድ ስላለው ያ ውጣ ውረድ ደግሞ ስልጠናው የፈለግከውን ሚሽን እንድትወጣ የትኛውም ከባድ ሚሽን ቢሆን ለመወጣት የሚያስችል ስልጠና ነው የምትወስደው። የህይወት ጥንካሬ በውትድርና ህይወት ውስጥ ያገኙ ስለመሆናቸው እነዚህ ስፔሻል ፎርስ አባላት የገለጹልን ሲሆን የትኛውንም ተልዕኮ ከሌሎች የጦር ክፍሎች ጋር በመቀናጀት የማድረግ አቅም ያላቸው ስለመሆኑም ያነሳሉ። ውትድርና ውስጥ ያሳለፍኳቸው ህይወቶች በጣም ለኔ ደስተኛ የሚያደርጉኝን ህይወት ነው ያሳለፍኩትኝ። ማለት በውትድርና ውስጥ በምትኖርበት ወቅት ላይ የተለያዩ ጥንካሬዎችን፣ ድክመቶችን እያሻሻል ጥንካሬንም እያገኘ በዛው ልክ ሄዳለህ በስፔሻል ፎርስ ክፍል ውስጥ ደግሞ ጥንካሬህን ነው የበለጠ እያጎለበትክ ምትሄደው። ነገ ላይም ከዚህ ወጥቼ ሀገሬን በተለያዩ ሁኔታዎች እና በተለያዩ መንገዶች ማገልገል የምችልበትን አቅም ነው እዚህ እያያዝኩ ያለሁት ኛ ለወጣቶች እኔ የማስተላልፈው ነገር በዋነኛነት ሁሉም ሰው ወታደር ቢሆን ለወደፊት ህይወቱ ራሱ በጣም ግብዓት ያገኝበታል። ማለት ዲሲፕሊንድ ነው። በተለያዩ በጣም በቃ ውትድርና ማለት በቃ ፈርሶ መሰራት ማለት ነው። ገብተኋላ ሰርተህ አካልህ እንደገና መሰራት ማለት ነው። ብዙ በስነ አእምሮም በኮንፊደንስም በተለያዩ ነገሮች አእምሮ የታነጸ ነው የሚሆነው። በአመለካከት አንጻር በጣም የተሻልክ ነው የምትሆነው ማለት ነው። ከዚህ አንጻር ውትድርና ልጆች ገብተው አይተውት እንኳን እንትን ቢሉ የተሻለ ይሆናል ማለት። ሀገርን መጠበቅ ደግሞ ከምንም በላይ እናትን መጠበቅ ነው ማለት ነው። ማንም ሰው አሁን የወለደችው እናት መጠበቅ ግዴታው ነው አይደለ? ሀገርን መጠበቅ ደግሞ ያው ነው። እናት ማለት ሀገር ናት። ውትድርና ማለት በቃ ሀገርን መጠበቅ ነው። እኛ ከሌለን እኛ ሀገራችንን መጠበቅ ካልቻለን የትኛው ትውልድ ነው እኛን መተው ሊጠብቅልን የሚችለው? ሀገራችንን ሊጠብቅ ችለው አባቶቻችን ለእኛ ያስረከቡትን ሀገር እኛም ለቀጣይ ትውልድ ማስረከብ አለብን ብዬ አስባለሁ። የህይወት መስዋዕትነትን መክፈል ሊሆን ይችላል፣ የተለያዩ ነገሮች። እስከ መጨረሻው ድረስ ሀገሬን ለማገልገል ዝግጁ ነኝ። የልዩ ዘመቻዎች እዝ ውስጥ የሚገኙ ኃይሎች በየትኛውም የግዳጅ ቀጠና ውጤታማ ስራ መስራት የሚችሉ የጀግኖች መገኛ መሆኑን በዚሁ ምረቃ መርሃ ግብር ላይ ተገኝተው የተናገሩት የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ናቸው። ዛሬ የለበሳችሁት መለዮ ዝም ብሎ ቀይ መሆኑን ቀይ ቀለም መሆኑን ሳይሆን መወሰድ ያለበት ተልኮውን ነው፣ ተምሳሊት ነው፣ ቀይ ቦኔት። ስለዚህ ዛሬ በክብር እንድትለብሱ የተደረገው ሰርታችሁ ለፍታችሁ ጥራችሁ ግራችሁ ፈተና ሁሉ አልፋችሁ የለበሳችሁት ቦኔት የኢትዮጵያና የእናንተ የቃል ኪዳን የቃል ኪዳን ጽላት አድርጋችሁን መውሰድ ያለባችሁ። ይሄ ኤሊት ፎርስ የነዛ ሁሉ ግንባር ቀደም ተምሳሊት ነው። በዛ ደረጃ ራሳችሁን ማየት አለባችሁ።